ሀይሚ፣ ይህን ከአንቺ እኛ አንጠብቅም። እንዴት እንደዚህ ታደርጋለሽ? ሀይሚ፣ ይህን ከአንቺ እኛ አንጠብቅም። እንዴት እንደዚህ ታደርጋለሽ? እኛ ብሩክን የተቆጣ ነው ወይም የተቸ ነው እንዲህ አይነት ፕራንክ ስለሰራ አደል እንዴ ብለን እንድንል ማለት ነው። የሀይሚ እና የዳኒ ትናንት የሰሩት ቪዲዮ ያስብላል። እስኪ ቤተሰብ እናንተ አስተያየት ስጡ። ያስብላል የዳኒና የእነሶስ የሰሩት ቪዲዮ አንድ ነው። ሲጀመር ይሄን ፕራንክ ያዘጋጀችው እኮ ሀይሚ ናት። ሀይሚ ናት ዋናዋ ተወናዋኝ ማለት ነው። ስለዚህ ለምንድን ነው የማትረዱ? ዛሬ እንግዲህ በሀይሚና በዳኒ እንዲሁም በብሩክና በሶሲና የመጣት፣ ብሩክ እንግዲህ ዛሬ ይመጣል ማለት ነው። ሀይሚዬ፣ እንግዲህ ዛሬ አንቺ ማለት ነው ሞር ጥንቃቄ ያድርገሽ። በጣም ትዕግስት በተመላበት መልኩ ቡራ ይዞት የሚመጣውን ነገር መቀበል ግድ ነው እና በመጀመሪያ ግን ሀይሚና ዳኒ የሰሩት ቪዲዮ ብሩክና ሶሲ ከሰሩት ቪዲዮ ምን ልዩነት አለው? በሚል ምክንያት እኔ ራሱ ብዙ ወቀሳ እየደረሰኝ ይገኛልና እስኪ ለእሱ ማብራሪያ ለመስጠት ነው የመጣውት። ብሩክ እንግዲህ ዛሬ ይመጣል፣ በምን መልኩ እንደሚመጣ ታቁታላችሁ ማለት ነው። ዛሬ ከበድ ይላል የምር ማለት ነው። እኔ ራሱ በጣም የብሩክን ቪዲዮ በጉጉት ነው ዛሬ መጠብቀው ማለት ነው። ሀይሚ እንግዲህ ዛሬ በቃላ አደለ፣ በተጠንቀቅ ነው መጠበቅ ያለብሽ ማለት ነው። እና ሰላም ሰላም፣ ቤተሰብ እንዴናቸዋለሁ። ሰላማችሁ ይዛ በያላችሁበት እያልኮኝ ውድ ቤተሰቦቼ አለን እንግዲህ ትናንት የተሰራው ቪዲዮ ብዙዎቻችሁ ተዝናንታችኋን፣ ብዙዎቻችሁም በቃ እንዴት ነው ድብልቅልቅ ያለ ስሜት ውስጥ ነው ያለው ሀይሚና ዳኒ በሰሩት ማለት ነው። እና በአጭሩ ይሄን ይሄንን ፎቶ ማምጣት አልፈልግም ማለት ሶሲና ሶሲና ብሩክ የሰሩትን ፎቶ ማምጣት አልፈለግኩም ግን እንዳመጣው አስገድዳችሁኛል፣ ማለት ነው ምን ልዩነት አለው ሀንችው እንጊዜ ብሩክ ይሄን ነገር አድርጎት ቢሆን ይቱ ጠቅላላ ሳታ ያይዙ ነበር ምትሉኝም አላችሁ ማለት ነው። እና በአጭሩ ለማስቀመጥ ነው የመጣው ለምሳሌ ትናንትና ሀይሚና ዳኒ የሰሩት ፎቶ እንኳን ይሄ ነው በፎቶ ማለት ነው። እንዲሁ ሆና ነው ሶሲን የጠበቀቻት ሀይሚ። ሀይሚ ምንድና ያረገችው? ሀይሚ ከአንቺ ይሄ አይጠበቅም ብለን እንድንሰራ የሚያስገድደን ነገር ምን አለ እስኪ? ለምሳሌ ብሩክ ካንተ አይጠበቅም ብለን የሰራንበት ምክንያት አለን። ገብቷችኋላ? ቢያንስ እንኳን ከፎቶ እና ከሰሩት ቪዲዮ ኮምፔር ማድረግ ትችላላችሁ። ሀይሚ አሁን ይሄ ከአንቺ አይጠበቅም ብለን መስራት የምንገደድ የነበረው ልክ ብሩክና ሶሲ እንደሰሩት አልጋ ውስጥ አልጋ አንጥፈው ምናምን አዘጋጅተው፣ እንዴት ነው ሀይሚ ልብሷን አውልቃ ምናምን ነገር ከዳኒጋ የሆነ አክት እያደረገች ኢቨን ካሜራ ደቅና ብትሰራ፣ ሀይሚ ይሄ ካንቺ አይጠበቅም ብለን ልክ ብሩክን እንደተቸነው፣ ሀይሚን በሀይለኛውን ተቻት ነበር። እኔ አላልፍም ነበር። የምር ማለት ነው ሀይሚ ካንቺ አይጠበቅም ብዬ እንድሰራ የሚያስገድደኝ ነገር ቢኖር ልክ ብሩክና ሶሲ እንደሰሩት ሀይሚ ብትሰራ ትናንት እንዴ ሁላችንም እንጨፈጭፋት አለን። ለምን ብለን ማለት ነው? ለምን በቃ አግባብ ስላልሆነው ማለት ነው። ፕራንክም ቢሆን ስለሆነ ፕራንክም ቢሆን መሆን ስለሌለበት፣ ትናንትና ከዳኒ ቤት መሄዷ ሀይሚ ልክ ነው ወይ ብላችሁኛል። ልክ አይደለም ግን ልክ አይደለም ስላችሁ የሄደችው እኮ ለፕራንክ ነው። እንዴ ይሄን ፕራንክ እኮ ዋና ተዋኝቱ እኮ ሀይሚ ናት። እናንተ አይገባችሁም እንዴ ይሄን ፕራንክ። ትናንትና እኮ አዘጋጅታ ቀመማ የቆየቻት ለሶሲ ሀይሚ ናት እኮ ከዳኒ ጋር ሆና ማለት ነው እንደዚህ እንኳን ቁጭ ብላ እንደዚህ በቃ አይደል፣ የሆነ ነገር እንዴት ነው ሲያወሩ የሆነ ነገር እንትን እንደተፈጠረ አስመስለው የሆነ እንኳን በሳይን ሀይሚ ድንግጥ ብላ ምናምን ያሳየቻት ለሶሲ ቢያንስ እንኳን ትንሽ ፊሊንግ እንዲኖረው ስሜቱ ምን ያህል እንዲገባት ለሶሲ ብላ ያሳየችው አክት ነው እንጂ ምንድን ነው። እስኪ እስኪ ከፎቶ ላይ ቤተሰብ ተመልከቱት። የሀይሚና የዳኒ ፕራንክ፣ የሶሲና የብሩክ ፕራንክ ይገናኛል። እኔ አንድ ነው ብዬ አላስብም ሁለቱም ፕራንክ ነው ግን ደግሞ ሶሲና ብሩክ የሰሩት በጣም ከባድ ነው እንዴ ካሜራም እንኳን ቢኖር እኛ እንኳን ካሜራ ስለመኖር ስላለመኖር ሳይሆን ካሜራ እንኳን ኑሮም ቢሆን ሶሲ ልብስ እያወለቀች ምናምን ነገር በቃል አደል እንደዚያ ክፍትፍት ብላ ኢቨን የረጅም ጓደኛዋ ብሩክ ቢሆን ወንድ ነው አደል ወንድ ልጅ ነው ከወንድ ልጅ ፊት ምንም ወይ ወንድሟ ወይ ስጋ ወንድ ምናምን ያልሆነ ሰው እንዴት ሴት ሆና በሴትነቷ እንዴት ከብሩክ ፊት ልብስ ታወልቃለች ብለን ብሩክንም እሷንም ተችተናል። ሶ ሀይሚን ከአንቺ አይጠበቅም ብለን እንድንሰራ አላስገደደንም። የትናንት ነው ቪዲዮ ምንም አላደረጉ ምንም ስላላደረጉ ብሩክ ምንም አላደረገም። ግን የሰሩት ቪዲዮ የሱሲና የሀይሚ በጣም ልዩነት አለው። በጣም ማለት ነው በእኔ እይታ እንደዛ ነው። ብዙዎቻችሁ ብሩክ ቢሆን ሀንቾ አሁን ሀይሚ ስለሆነች ጀግና ጀግናት ያለች ብሩክ ቢሆን ምናምን እያላችሁኝ ነው። መጀመሪያ መረዳት ነው፣ ቪዲዮን ቪዲዮን በትክክል ማየት እኮ ነው። እኛ እኮ ቪዲዮን አይተን ነው ቪዲዮ የምንሰራ፣ ዝም ብለን እንደዚህ በፎቶ አደለም። ስለዚህ ይሄንን ፕራንክ ያዘጋጀችው ዋናዋ ተወናወኝ የትናንትነውን ሀይሚ ናት። ይሄንን ፕራንክ ሰርታ እኮ ነው ቲክቶክ ለቪዲዮ የለቀቀች። ደስ ብሎኛል አንቺም ደስ ብሎሽ ነበር እንደ እኔም ደስ ብሎኛል ያለችው እኮ በትንሹ ነው ፕራንክ የሰራችው ሀይሚ በትንሹ ነው ሶሲን ፕራንክ ያደረገቻት። እንደ ብሩክና እንደ ሶሲማ ብታረግ ሶሲ ራሷን ትሰቅላለች ማለት ነው። ግን የትግስቷን ልክም ስለምታቅ ሀይሚ በትንሹ ነው ፕራንክ ያደረገቻት ማለት ነው ትናንት። ስለዚህ ሶሲ ዳኒን ሂዳ እንድትጠይቀው ሀይሚ ያደረገች ገባችኋ? ይሄ ነው ሶሲ ሂዳ ዳኒን እንድትጠይቀው አደረገቻት። ዳኒና ሀይሚ ይነጋገራሉ። ሶሲ መቼ እንደምትመጣ ማለት ነው ያወራሉ አይደል? ሶሲ በምትመጣበት ቀን ሶሲ በምትመጣበት ቀን ሀይሚና ዳኒ ቁጭ ብለው ጠበቋት። እሷ ካሜራ እዛ ስለምትመጣ ነው እነሱን ካሜራ ያልያዙት የሚመስለኝ። ምንስ ምን አለ እስኪ አሁን እዚህ ፎቶ ላይ ምን አለ? ገብቷችኋል? ለእይታ ቢሆንም እኮ የሶሲና የብሩክ እንዴት ነው? ይደብራል አይደል? ፎቶ በጣም ነው የሚደብረው። ታዲያ ለምንድን ነው እውነቱን እያወቃችሁ እንደዚህ የምትሉኝ የሀይሜና የዳኒ ከነ ብሩክና ሶሲ ከሰሩት ልዩነቱ ምንድን ነው እያላችሁ ነበር ሁለቱም ፕራንክ ነው ግን ደግሞ የእነሱ ትንሽ ይከብዳል ገባችሁ አይደል ስለዚህ ሀይሜ ዳኒ ቤት መሄዷ ትክክል ነው አላልኩም ነገር ግን ይሄንን ፕራንክ ያዘጋጀችው የቀመመችው ሀይሜ ናት ከዳኒ ጋር ሆነው ሶሲን ለማናደድ ስሜቱ እንዴት ነው ሶሲኮ ኢኮ ከብሩክ ጋር ስትሰራ ለዳንኤል ነገረችው ማለት ያን ቪዲዮ ስሜቱ እንዴት ነው ብላ በትንሹ ሀይሚ ብድሯ መልሳለች። በቃ ዋናው የፕራንኩ አዘጋጅ ሀይሚ ናት። ፕራንክ ሆኖ ሳለ ታዲያ ምንድነው የምትሉኝ? ይሄ ነው በቃ፣ ዋናው ነው ማለት ነው። ይልቅስ በመጨረሻ ምለው ነገር ቢኖር ሀይሚዬ ማለት ነው። ዛሬ ቡራ እንግዲህ በጣም ተናዶ ሊመጣ ይችላል። በጣም የማልጠብቀው ነገር ነው። ጠብቅ ያላቅም አመሰግናለሁ ብለው ኮሚኒቲ ላይ ሼር አድርገው በቃ ሀይምዬ ማለት ነው። እንግዲህ ዛሬ ቡራ የፈለገ ነገር ቢልሽ አንቺ መታገስ እንዳለብሽ ነው የሚገባኝ ማለት ነው። ሊያናድድ ስለሚችል ዳንም የሚናገራቸው ነገሮች ያናድዳሉ። ዳኒም የሚናገራቸው ነገሮች ብሩክን ለማናደር ነው እንጂ ሌላ ኬዝ የለውም። እንግዲህ ክሱ ደግሞ እንደቀረ ነው የተሰማኝ። ምክንያቱም ናታን የሚባለው የዳኒ ጓደኛ ቪዲዮ ሰርቷል እና በቃ ትክክል እንዳልሆነ ቃል የምትባለው ጓደኛው ስታስረዳው ነበር ክሱ። ስለዚህ ምንም በቃ ምንም ነገር የለም፣ ወፍ የለም። ተረጋጉ።